ይህ የፋሽን ሾው ዝግጅት ተማሪዎች የክፍል ውስጥ የሀሳብ ትምህርታቸውን ወደ ተግባር ቀይረው የሚያሳዩበት መድረክ ነው። የዓለምን የዘመን ሃሳብ እናስተውልበታለን። የፋሽን ሾው ሀሳብ፣ ፍልስፍና፣ እውቀት፣ አቅም እና ስኪል ወይም ደግሞ ኖሌጅ ተጨምሮበት በአንድ ስቴጅ ላይ የሚታይ ነው። ያው እንግዲህ ፋሽን ሾ ሲባል ሁሉም ሰው ትሬንድ ላይ ያለ ነገር ከለሩ ሊሆን ይችላል፣ ፋብሪኩ ሊሆን ይችላል የሰውን ላይ አሁናዊ ሁኔታ በመጠቀም የተለያዩ አይነት ልብሶችን በመጠቀም ሀሳብህን ልብስ ላይ ታሳየኋለ ማለት ነው። አንድ ዲዛይነር ደግሞ በጣም ብዙ ቀን ወስዶ የሚሰራው ልብስ በተወሰነ ያክል ደቂቃ ስለሚገልጽበት ያ ነገር አሪፍ ሆነው መግለጽ መቻል አለበት፣ እና እዛ ነገር ላይ ተጨንቆ የሚሰራበት ነው ብዬ አስባለሁ። ፋሽን ሾውን እኔ በቃላት ለመግለጽ ይከብደኛል። ማለትም ፋሽን ሾው ማለት ጀስት የአንድ ሰው የአንድ ዲዛይነር ምናብ ውስጡ ያለውን ኢማጂኔሽንን ጀስት ወደ መሬት የሚያወርድበት የዛ እኔ በውስጡ ያለውን ነገር እንዳለ ሪፍሌክት የምታደርግበት ነገር ፋሽን ሾው ላይ ነው። ዩኒቨርሲቲው ይህን መድረክ ያዘጋጀበት ምክንያት የቴክስታይል ፋሽን ቴክኖሎጂ አፓረንት ፋክልቲ ዲን ቢንያም ሶሎሞን እንዲህ ያስረዱናል። የዚህ ፋሽን ሾው ዋና ዓላማው ተማሪዎቻችን በዩኒቨርሲቲ ቆይታቸው በሚኖራቸው ጊዜ ያወቁትን እውቀት ወደ ተግባር የሚቀይሩበት ነው። በዚህም ሂደት ላይ በተለያዩ ዲፓርትመንት የሚገኙ ትምህርት ክፍል የሚገኙ ተማሪዎች የፋሽን ዲዛይን፣ የሌዘር ዲዛይን ኢንጂነሪንግ ተማሪዎችና የቪዥዋል አርት ተማሪዎች ተካፍለውበታል። ዋናው ዓላማው ምንድነው? ተማሪዎች ራሳቸውን እጃቸውን ፈትተው እንዲወጡ ተመርቀው ሲወጡ ደግሞ በቀላሉ ያለውን የቢዝነስ የፋሽን ቢዝነስ በቀላሉ እንዲቀላቀሉ ና አቅማቸውንም እንዲፈትሹ የሚያደርግ ነው። እንግዲህ ይህ ሲዘጋጅ ለ 13 ተኛ ጊዜ ነው። ኢንተርናሽናል ሌቨል ከዚህ ቀደም በነበረውም ሂደት ከተለያዩ አፍሪካ ሀገራቶች ከስፔን ያጋበዝናቸው ዲዛይነሮች ነበሩ። በተጨማሪም ደግሞ የእኛ ተማሪዎች በየአመቱ የዚህ ፕሮግራም ላይ ያላቸውን አቅም ያላቸውን ኮሚትመንትና ስኪል የሚያሳዩበት ፕሮግራም ነው። ስለዚህ ኦልሞስት ለ13ተኛ ጊዜ የዛሬው የኢንተርናሽናል ኮንፈረንስ በዚህ መንገድ እየተካሄደ ይገኛል ማለት ነው። ባለው የስራ አጥነት እድል ለመቀነስ ተማሪዎቻችን በሚወጡ ሰዓት ሞር የስራ ፈጣሪ ሆኖ እንዲወጡ በስራቸውም ደግሞ ብዙ ሰዎችን ቀጥሮ እንዲያሰሩ ሞር እዛ ላይ ነው አተኩረን የምንሰራው። ስለዚህ ይሄ የፋሽን ኢንዱስትሪ ለማኒፋክቸሪንግ ኢንዱስትሪ ወይም ለአምራች ኢንዱስትሪ አንዱ ዊንግ ነው ማለት ነው። ስለዚህ የማኒፋክቸሪንግ ኢንዱስትሪውን ለማሳደግ የዚህ የፋሽን ኢንዱስትሪ ማደግ ትልቅ ጥቅም አለው እና ያንን አንድ ስቴፕ ከፍ ለማድረግ እና በኢትዮጵያ ውስጥ ከሚገኙ የተለያዩ አጋር አካላቶች እስፔሻሊ ከማኒፋክቸሪንግ ላይ ወይም ደግሞ የማምረት ኢንዱስትሪ ላይ ያሉ ኢንዱስትሪዎች ጋር አንድ ላይ በመሆን እንደነዚህ አይነት ዝግጅቶን በተለያዩ ምስ እናዘጋጅን የቆየ ነው። የዚህ አመትም ዋናው ዓላማው ከተለያዩ ኢንዱስትሪዎች፣ ኤንጂዎች፣ ገቨርንመንታል ኦፊሰሮች፣ አምባሳደሮች እዚህ ተገኝተዋል። ከእነሱ ጋር በቀጣይ የተለያዩ ስራዎችን በመስራት የዚህ የማኒፋክቸሪንግ ዘርፉን አንድ ስቴፕ ከፍ ለማድረግ እየሰራ እንገኛለን ማለት ነው። ፋሽን ሾው እነማን ተሳተፉ? ለመሳተፍስ እንደ መስፈርት የወሰዳችሁት ነገር ይኖር ይሆን? እንግዲህ በዚህ ፋሽን ሾው የተሳተፉት ከዚህ በፊት በእኛ ዩኒቨርሲቲ የተመረቁ ተማሪዎች በራሳቸው ስራ ፈጥረው ከመቶ በላይ ሰራተኞችን ቀጥረው የሚገኙ ዲዛይነሮች፣ ወደ ሰባት የሚደርሱ ዲዛይነሮች ተሳትፈዋል። እነዚህ ዲዛይነሮች በተለያየ ኢንዱስትሪ ላይ የራሳቸውን የስፖርት አልባሳት፣ የፋሽን ዊር፣ የትራዲሽናል ወይም ደግሞ የባህላዊ አልባሳቶችን እየሰሩ አዲስ አበባ ላይ፣ ባህር ዳር ላይ፣ ጎንደር፣ የሐዋሳ፣ አዳማ ላይ የሚገኙ የኛ ምሩቃን ናቸው። በአሁኑ ሰዓት ደግሞ የራሳቸውን ኢንዱስትሪ ከፍተው እየሰሩ ያሉበት ነው። አንዱ እነሱ ናቸው። ሌሎኞቹ ተማሪዎቻችን እስፔሻሊ ተመራቂ ተማሪዎቻችን ወደ ስራ ዓለሙ ከመውጣታቸው በፊት ያላቸውን አቅም እንዲፈትሹ በማድረግ እነሱ ስፔሻሊ የፋሽን ዲዛይን የሌዘር ፕሮዳክት ኢንጂነሪንግ እና የቪዥዋል አርት ተማሪዎች እዚህ እንዲሳተፉ አድርገናል። ያው ክራይቴሪያው ኢንተረስትድ የሆነ ማንኛውም እንትን መስራት የሚችል አቅም ያለው ሰው ፓርቲስፔት እንዲያረግ እንግዲህ ኦፕን ያደረግ ነው ለማለት ነው። በባህር ዳር ዩኒቨርሲቲ የተማረችና ከዚያም በዩኒቨርሲቲው አምስት ዓመታትን በመምህርነት ያገለገለች አሁን የማስተዋል አለሙ ክሎዚንግ ብራንድ ክሬቲቭ ዳይሬክተር ወይዘሮ ማስተዋል እንዲህ አይነት ዝግጅቶች ስለሚፈጥሩት እድል ልምዷን አካፍላናለች። መጀመሪያ ዲግሪና ሁለተኛ ዲግሪዬን እዚህ ነው የተማርኩት። ማስተርስ ቴሲስ ሴድ በምሰራበት ሁኔታ ነው ወደ ብዝነስ የተቀየረው ማለት ነው እና ለመጀመሪያ ጊዜ ካፕሱል ኮሌክሽን ያቀረብኩት እዚሁ ሲቲኤ ኢቨንት ላይ ነው ማለት ነው። ስለዚህ የሀብ ኦፍ አፍሪካ ፋሽን ዊክ፣ የአፍሪካ ሞዛይክ አዘጋጆች፣ ከዛ ደግሞ ትልልቅ ከምፓኒዎች ነበሩና በጣም ጥሩ ፕሮጀክት እንደሆነ ከነሱ ፊድባክ በማግኘቴ ከዛ ደግሞ ኔትወርኪንግም ክሬት በመደረጉ ምክንያት በእርግጥ አምስት ዓመት አስተምር ያለው እዚህ፣ ከዛ በኋላ ግን በዛ ኢቨንት አማካኝነት እና በዛ ፕሮጀክት አማካኝነት የራሴን ቢዝነስ ማስተዋል አለሙ የሚባል ሰስተንብል ሃይ ኤንድ ፋሽን ብራንድ ክሬት ለማድረግ ችያለው። እና በጣም ትልልቅ እንግዶች ይመጣሉ ስቴክሆልደርስ ሲሆኑ፣ ላይክ ኢንዱስትሪው ላይ ብዙ ሮል የሚጫወቱ እንግዶች ይመጣሉ። እና ለነሱ ተማሪዎቹ ስራቸውን ማቅረባቸው ጥሩ አጋጣሚ የሚሆንና የአካደሚክ እና ኢንዱስትሪ ሊንኬጁን በደንብ የሚያሳድግ ኢቨንት ስለሆነ በጣም ትልቅ ድርሻ አለው። ከዚህ በፊት ምን አይነት ስራዎችን ሰርታችኋል? ዩኒቨርሲቲ ከዚህ በፊት የተሰራቸው ስራዎች በባህር ዳር ላይ ከአራት ዓመት በፊት ስትሬት ፋሽን ሾ አዘጋጅተን ነበረ እስፔሻሊ ከጎርጊስ እስከ አቫንቲ ድረስ ያለውን አስፓልት ዘግተን እዛ ላይ ጥሩ የነበረ ስቴት ፋሽን ሾ አዘጋጅተናል። ከዛ በኋላ ደግሞ በተጨማሪ በጎንደር በዚህ በባህር ዳር ደግሞ አማራ ቴሌቪዥን ወይም አሚኮ ባዘጋጀው ላይ እሱ ላይ አዘጋጅተናል። ሌላው በተጨማሪ ጎንደር ላይ በነበረው የጥምቀት ፕሮግራም ላይ የኛው ተማሪዎች የኛው አልሙኒያዎች ደግሞ የተለያዩ ስራዎቻችን ያቀረቡበት ሁኔታ አለ። በተጨማሪ ደግሞ ባህር ዳር ዩኒቨርሲቲ 60ኛ አመቱን አክብሯል ላሲል እዛ ላይ እንግዲህ ወደ አምስት የሚደርሱ ፋሽን ሾዎችን አከናውነናል። እነዛ ፋሽን ሾዎችን ስናከናውን በተለያየ ግቢ፣ በሰላም ካምፓስ፣ በፖሊ በፔዳ እንዲሁም ደግሞ በተለያዩ ሆቴሎች በማከናወን አምስት ቀን የፈጀ የፋሽን ትርኢት የባህር ዳር ዩኒቨርሲቲ 60 ዓመት ምክንያት በማድረግ የሰራንበት ሁኔታ አለ። ተማሪዎች ስለሰሯቸው ስራዎችና መድረኩ ስለፈጠርላቸው ስሜትም ጠየቅን። እኔ የተሳተፍኩት ሁለት ግሩፕ ላይ ነው። አንዱ እንደ ክላስ ያዘጋጀነው ነበረ ፎርዝ የር ፋሽን ተመራቂ ተማሪዎች ያዘጋጀነው ኮሌክሽን ላይ አንድ ግሩፕ ሆኜ ተሰርቻለሁ። ከዛ በኋላ ደግሞ እኔና ሁለት ጓደኞቼ አንድ ላይ የሰራነው አለ። ስለ ኢሞሽን የሚገልጽ ደስ የሚል ኮሌክሽን ሰርተናል። በሀዘን ላይ፣ በደስታ ላይ እንዲሁም ደግሞ በፍራቻ ላይ ያለውን ስሜት የተለያየ አይነት ፋብሪክ በመጠቀም ለመስራት ሞክረናል።

ሁላችንም የሰራነውን ፕሮዳክት አቅርበናል እና አሪፍ ነበረ። ቪዥዋል አርትን ከዲዛይን ጋር እንዴት ነው ኮላቦ አድርገን መስራት የምንችለው የሚለውን ነገር ለመግለጽ ሞክረናል ዛሬ። ዛሬ ካያቸው ፋሽን ሾዎች አብዛኛዎቹ የባህል አልባሳትን በመጠቀም ወደ ሞደርን ኮንሰፕት በማምጣት የተሰሩ ፕሮዳክቶች አሉ እና ፋሽን ሾ ያንንም ባህልን፣ እሴትን፣ አመጋገብን፣ አለባበስን፣ ሂስቶሪካል አመጣጥን፣ ሁሉን ነገር ሪፕሬዘንት ያደርግልናል እና እነዛን ያሳየንባቸው ስራዎች ናቸው ብዬ ነው የማስበው። ባህር ዳር ዩኒቨርሲቲ ትልቅ ስራ እየሰራ ይገኛልና ቀደም ብለን እንዳልከው ለሀገር ራስን በማስተዋወቅ ባህልን በማስተዋወቅ ትልቅ አስተዋጽኦ አለው እንዲህ አይነት የፋሽን ሾ ማዘጋጀቱ፣ ብዬ ነው የማስበው። እንደ ሀገር ያለበትን ደረጃ እንዴት ታየዋለህ? በዚህ ሌቭል ፋሽን ሾ የሚያዘጋጅ ዩኒቨርሲቲና ተቋም አለ ብዬ አላምንም። እንኳን በኢትዮጵያ በአፍሪካም ሌቭል፣ እንደምታዩት ራሱን የቻለ የኢንፋሽን አዳራሽና ያለን በአንዴ ወደ 790 ድረስ የሚደርሱ ታዳሚዎችን ማደም ይችላል። የራሱን ስቴጅ ያለው፣ ሳውንድ ሲስተም ያለው፣ ባክ ስቴጅ ያለው፣ የሞዴል ትሬኒንግ ሴንተር ያለው ያንን ስታይ በአፍሪካ ደረጃም እንደነዛ አይነት ተቋማቶች ወይም ደግሞ እንደዛ አይነት የፋሽን አዳራሾች የሉም። በስፔሻሊ በቴክስታይል እና በሌዘር እና በአልባሳት ዙሪያ በፋሽን ኢንዱስትሪው በአዳር ዩኒቨርሲቲ ቀዳሚ ነው ብዬ ነው የማስበው ምክንያቱም ኦልሞስት ለ60 ዓመታት ይህንን ፕሮግራም እየሰራን ያለንበት ሁኔታ አለ። በተጨማሪም በተለያዩ ኢንዱስትሪዎች ብትሄድም በአዲስ አበባ የሚገኙ ኮምቦልቻ፣ ባህርዳር፣ ድሬዳዋ ብትገኝ ብትሄድ ኦልሞስት የባህርዳር ዩኒቨርሲቲ ምርቅ ወይም ደግሞ የኢትዮጵያ ቴክስታይል እና ፋሽን ቴክኖሎጂ ምርቅ የሌለበት ኢንዱስትሪ የለም። ስለዚህ አስተዋጽኦ ስፔሻ ይህን ሴክተር በማሳደግ ከፍተኛ የሆነ አስተዋጽኦ አሉ። ለኢንዱስትሪ ብቻ ሳይሆን ደግሞ በስራ ፈጠራ ወይም ደግሞ ሰራተኞችን በመቅጠርም የእኛ ተቋም ከፍተኛ የሆነ ሀሳብና እድገት እያሳየበት ያለበት ሁኔታ አለ። በቅርብ ራሱ በተጠና ትረሰር ስተዲ ኦልሞስት ከኛ የሚመርቁ ተማሪዎች 25.6 ስት ፐርሰንቱ የራሳቸውን ስራ ሰርተው የራሳቸውን ቢዝነስ ኢንኩቤት አድርግተው ሰራተኞቹን የሚቀጥሩ ነው። ይህን ስታይ ቀላል አይደለም። ለቀጣይ በፋሽን ኢንዱስትሪው ላይ ትልቅ መነቃቃትን ትልቅ ነገሩን እሰራለሁ ብዬ አስባለሁ። አፍተር ግራጁዌሽን ደግሞ ሀገራችንን ሊገልጽ የሚችል ፕሮዳክቶችን ለመስራት አስባለሁ። ያው እንግዲህ ሁላችንም ከቦታችን ከሀገራችን እየተነሳን የራሳችንን ካልቸር እያስታወቅን ነው የምንሄደው። ሄደው ነገ ግሎባላይዝድ ብንሆን እራሱ የራሳችንን ስራ ይዘን ነው መሄድ ያለብን። ስለዚህ ያው እኔም ወደፊቱ የራሴን የሆነ ብራንድ ላይ ካልቸርን ሚክስድ ያደረገ ነገር ያው ይኖራል ብዬ ይጠብቁ ብዬ አስባለሁ። ባህርዳር ዩኒቨርስቲ በቀጣይ ምን አስቧል? ባህርዳር ዩኒቨርሲቲ የዩኒቨርሲቲ ሲቲ ናት። ሰባት የሚደርሱ ተቋማቶች ወይም ዩኒቨርሲቲ የሚሆኑ መሆን የሚችሉ ዩኒቨርሲቲዎች አሉ። ስለዚህ ያንን ስናይ ቀጣይ ባህርዳር ዩኒቨርሲቲ ሞር ኢንተርናሽናላይዝ በመሆን ከአፍሪካ የሚኖሩ ተማሪዎችን በመሳብ ኢንተርናሽናል ያሉትን ተማሪዎች ወደዚህ በማምጣት በተለያየ ፕሮግራም ጆይን እንዲያደርጉ የማድረግ ስራ እንሰራለን። ይህ ማለት ምንድን ነው? ሞር ፕሮግራሞቹ በዓለም ደረጃ ታውቀው አክሬዲት ሆነው እንዲሰሩ ማድረግ ነው። በተጨማሪ ደግሞ እንደ ባህርዳር ዩኒቨርሲቲ እኛ ላብራቶሪዎቻችንን በቴክስታይል ዘርፍ አክሬዲት አስደርገናል። ይሄ ምንድን ነው? ማንኛውም ማኒፋክቸሪንግ ኢንዱስትሪ እዚህ ፍተሻ ባካሄድ አለም አቀፍ ተቀባይነት አለው። ይሄ አንዱ ለየት የሚያደረገን ነው እና እንደ ባህርዳር ዩኒቨርሲቲም ደግሞ ፕሮግራሞችን በኢንተርናሽናል ሌቭል አክሬዲት ለማስደረግ እኛ እየሰራን ያለንበት ሁኔታ አለ። በዚህም ቴክስታይል ኢንጂነሪንግ እና ሌዘር ፕሮዳክት ኢንጂነሪንግ የሚባሉ ሁለት ፕሮግራሞችን አክሬዲት ለማስደረግ ፕሮሰስ ላይ ነው ያለ ነው። ስለዚህ በዚህ መንገድ ኢንተርናሽናላይዝድ ወይም ደግሞ አለም አቀፍነት ያለውን ተቀባይነት እያሰረጽን እኛ ሞር ወደዛ መሄድ ይኖርብናል የሚለውን አላማ ይዘን ነው አሁን እየሰራን ያለ ነው ማለት ነው።